ሰላም ጤና ይስጥልኝ። የተወደዳችሁን የተከበራችሁ የኢትዮጵያ ቱሪዝም እና ሆቴል ማርኬት ማህበር ቤተሰቦች ሰሞኑን የኢትዮጵያ ቱሪዝም ከሰራቸው አበይት ጉዳዮች መካከል አንደኛውን ይዤ ወደ እናንተ ያቀረብኩ መልካም ቆይታ እንዲሆንላችሁ የተመኘው ወደ ጉዳይ አልፋለሁ። ኢትዮጵያ ቱሪዝም በለንደን የኢትዮጵያ ቱሪዝም እና ሆቴል ማርኬት ማህበር የኢትዮጵያን ቱሪዝም ኢንዱስትሪ በማስተዋወቅ ላደረገው ተከታታይ ጥረት በእንግሊዝ ሀገር ከሚገኘው ታዋቂው ሆስፓ ግሩፕ ልዩ የሆነ ሽልማትና እውቅና ማግኘቱ ተዘገበ። ይህ ዓለም አቀፍ እውቅና የኢትዮጵያን የቱሪዝም ዘርፍ ወደ ዓለም ገበያ የማምጣት ጥረቶች ፍሬ ማፍራታቸውን የሚያሳይ ነው። ማህበሩ ሽልማቱን ያገኘው በተለይም የኢትዮጵያ ቱሪዝም ማርኬትን ያለማቋረጥ እና በተከታታይ ለማስታወቅ ባደረገው ስልታዊና ትጉህ ጥረት እንደሆነም ተገልጿል። ይህንን ስኬት ተከትሎ ሆስፓ የማህበሩን ጥረት በማድነቅ ማበረታቻ ሰርተፍኬት ሰጥቷል። የሆስፓ ግሩፕ በዓለም አቀፉ የሆቴልና መስተንግዶ ኢንዱስትሪ ውስጥ የሚሰሩ ባለሙያዎችና ተቋማትን በማጎልበትና በመሸለም የሚታወቅ ታላቅ ድርጅት ሲሆን ሽልማቱ የኢትዮጵያ ማህበር የሰራውን ስራ ደረጃውን የጠበቀና ተጽዕኖ ፈጣሪ መሆኑን ያመላክታል። የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ይህንን ዓለም አቀፍ ሽልማት ማግኘቱ ለሀገሪቱ የቱሪዝም ዘርፍ በርካታ ጥቅሞች እንዳሉትም ተነግሯል። ዓለም አቀፍ እይታን ከመጨመር አንጻር ሽልማቱ ኢትዮጵያ ለሆቴልና ቱሪዝም ኢንቨስትመንት ተስማሚና እየተሻሻለ ያለች መዳረሻ መሆኗን ለዓለም አቀፉ ማህበረሰብ ያረጋግጣል። ማበረታቻ ሰርተፍኬቱ ማህበሩና አባላቱ በሀገር አቀፍ ደረጃ በቱሪዝም ማስተዋወቅ ላይ ትኩረት አድርገው በበለጠ ጉልበት እንዲሰሩ ያነሳሳቸዋል። ኢትዮጵያ ከዓለም አቀፍ ተቋም እውቅና ማግኘቷ የሀገሪቱን መልካም ገጽታ በመገንባት ረገድ ከፍተኛ አስተዋጽኦ እንዳለውም ተገልጿል። የማህበሩ አመራሮች በሰጡት አስተያየት ሽልማቱ የኢትዮጵያን ታሪክ፣ ባህላዊና ተፈጥሯዊ መስህቦች ለዓለም ለማስተዋወቅ በተጀመረ ጉዞ ላይ ትልቅ ምዕራፍ እንደሆነም ተናግሯል። ወደፊት ከሀገሩ ውስጥና ከዓለም ከአለም አቀፍ አጋሮች ጋር በቅርበት በመስራት የኢትዮጵያን የቱሪዝም ገበያ ይበልጥ ለማሳደግ እንደሚሰሩም ቃል ገብተዋል ለዛሬ ያዝንላችሁ ዜና ይህንን ይመስላል በሚቀጥለው ጊዜ እስከምንገናኝ መልካም ቆይታ እንዲሆንላችሁ የተመኘው ለቤታችን አዲስ የሆናችሁ ቤታችንን ሰብስክራይብ በማድረግ ይቀላቀሉ